በአማራ ክልል በአራቱም ግዛቶች እየተካሄደ ያለው በመንግስትና በታጠቁ አካላት የሚካሄዱ ጦርነት እንደቀጠለ ሲሆን የአማራ ፋኖ ቢር ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ መይሰው ካሳ ሁለተኛ ኮር ሰባተኛ ቀኑን ያስቀጥረውን ልዩ ኦፕሬሽን በአገዛዙ ጥምር ኃይል ላይ ከፍተኛ ድል ማግኘት ተቻለ። በልዩ ወታደራዊ ኦፕሬሽን ከአጸደ ማርያምና ሻውራ ከተማ መሽጎ የነበረውን 66ኛና 62ኛ ክፍለ ጦር ያገዛዙ የአረመኔ ሰራዊት ተስቦ በአንድ የሞት ወረዳ ከገባ ሰባተኛ ቀኑን አስቆጥረዋል። ተጨማሪ መረጃውን ይዘነን ትሰሙታላችሁ ይሆናላችሁ። ይህ በእንዲህ እንዳለ ከትናንት ከሰዓት ጀምሮ እስከ ጠዋቱ አራ ሰዓት ድረስ ይህኑ መግቢያና መውጫ ያጣው ያገዛዙ ጥምር አረመኔ ሰራዊት ወደ መጣበት ለመሸሽና ለማምነት ሌሊቱን ጨምሮ ጥረት ቢያደርግም ባይበገሪቹ የአማራ የቁርጥ ልጆች አድዋ ክፍለ ጦር ከመይሰው ካሳ ሁለተኛ ኮር ተወርዋሪ ጋር በመጣመር እያዟዟሩ መውጫ ሰጥቶ ውለው አድረዋል። በሰፊው ጊዜያችን ቀሪውን ዝርዝር መረጃ እናሰማችኋለን። ወደ ሌላ መረጃም ስንሸጋገር በፌዴራል መንግስትና በህውኃት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው የገለጸው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅት ጉዳዩ በንግግርና በድርድር እንዲፈታ ጥሪ ያቀረበ ድርጅቱ መንግስት በትግራይ ክልል ያሉትን ጨምሮ በመላው ሀገሪቱ የሚገኙ ተፈናቃዮች የመመለስ ኃላፊነቱ እንዲወጣ ጉዳዩ በፍርድ ቤት እንዲታይ እንቅስቃሴ መጀመሩን አስታውቋል። ዝርዝር መረጃውን በስፋት ታዳምጣላችሁ። ከአማራ ፋኖ ቢሮ ኃይል ደቡብ አማራ ቀጠና ሳምኖዝ ቡልጋ ክፍለ ጦርና ነጎድጓድ ክፍለ ጦር የደረሰን አስቸኳይ የክልከላ ማሳብሳብ ያለ በዝርዝር እናቀርበዋለን። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ስለተከታተሉና ስለመረጡን ከልብ እያመሰገንን በመቀጠልም ባርስቱ ያደመጣችሁ መረጃዎችና ሌሎችንም የዕለቱን የተመረጡ እና አንገብጋቢ መረጃዎችን በዝርዝር እንመለከታለን። አብራችሁን ቆዩ። አብራችሁን ስትቆዩ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሆን በትናንት ጠይቃለን። ወደ ዝር መረጃው አለፍን። የአማራ ፋኖ ብሔር ኃይል ሰሜን አማራ ቀጠና በላይ ዘለቀ ዝመ ይዞ ካሳ ሁለተኛ ኮር ሰባተኛ ቀኑን ያስቆጠነው ልዩ ልዩ ኦፕሬሽን በአገዛዙ ጥምር ኃይል ላይ ከፍተኛ ድል ማግኘት ተቻለ። በልዩ ወታደራዊ ኦፕሬሽን ካጸደ ማርያም እና ሻወራ ከተማ መሽጉ የነበረው 66ኛ እና 62ኛ ክፍለ ጦር ያገዛዙ አርመኔ ሰራዊት ተስቦ በአንድ የሞተ ወረዳ ከገባ ሰባተኛ ቀኑን አስቆጥሯል። አልሞት ባይ ተጋዳይ ከገባበት መውጣት ሲያቅተው ባለበት ቦታ ሆኖ ፎቶ እየተነሳ ጭራሽ አጸደው ማረኩ በተንዋቸው እያለ በሚዲያው መቀባጠሩ ግልጽ ነው። ሆኖም ግን እንዲ እንዲ ያለ የማፊያ ሚዲያ ስራ እየሰራ ባለበት ቅጽበት በተመሳሳይ ቀን ከአድዋ ክፍለ ጦርና ከኮርቶሮ ዋሪ ተውጣጥቶ የፋኖ ነው መባል ሰራዊት ወደ አጸደ ማርያም የመሸገውን ጥምር የወንበዴ ስብስብ ሙትና ቁስለኛ አድርጎ ከከተማ ማስወጣት ሲቻል፣ በሁለተኛ ደረጃ በአድዋ ክፍለ ጦር በተመሳሳይ ከበባ ውስጥ የገባውን አረመኔ ቡድን ሲያበራዩ ትለዋል ይበንዲ እንዳለ ይበንዲ እንዳለ ከትናንት ከጥቅምት 23 2018 ከሰዓት ጀምሮ እስከ ጥቅምት 24 2018 ከጧት አራት ሰዓት ድረስ ይሁንኑ መግቢያና መውጫ ያጣው የአገዛዙ ጥምር አረመኔ ቡድን ወደ መጣበት ለመሸሽና ለማምነት ለማምነት ሌሊቱን ጨምሮ ጥረት ቢያደርግም ባይበገሩቹ የአማራ የቁርጥ ቀን ልጆች አድዋ ክፍለ ጦር ከመይሰው ካሳ ሁለተኛ ኮር ተወርዋሪ ጋር በመጣመር እያዟዟሩ መግቢያ መውጫ ሳጥተው ውለው አድረዋል። ሌሊቱን በሙሉ ሲኳትን አድሮ መውጫ በር ሲያመቻች ቢያድርም አነጋጉም በተከፈተበት መብረቃዊ ጥቃት ሞትና ቁስለኛ እየሆነ እየተዝረከረከ የያዘው ተሽከርካሪ ኦራል አምቡላንስ ሁሉ ተመቶበት እየቀባጠረ እግሬ አውጪኝ ፈርጥጦ አውጣኝ አውጣኝ እያለ ሻወራ ከተማ ከመሸገበት ምሽግ ሊገባ ችሏል። ያገዛዙ ይህን ጸረ አማራ ቡድን ሸሽቶ ወደመጣበት ወራ ከተማ ለመግባት ሲያደርግ በነበረው የውሃ ሊቱ ርጫ በተከፈተበት ተኩስ የተገኘ ድልም 18 ሰራዊቱ ሲሸኝ 24ቱ ደግሞ ቀስሎበታል። ሲጓዝበት የነበረው ሁለት ኦራል ና አንድ አምቡላንስ ቦዲያቸው ሙሉ በሙሉ ሊጎዳ ችሏል ሌላኛው ና ሁለተኛው ወደ ውጊያ ሁለቱ የካራማራ ና የአጣና ዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ከለ አርበኛ ግዛት ከቦታው እንዳደረሱ በምዕራብ ጎንደር መተማ ወረዳ መተማ ከተማ የተደረገው ወደ ውጊያ አመርቂ ድልን አስገኝቷል አናብስቶቹ መይሰው ካሳ ሁለተኛ ኮር ካራማራ ክፍለ ጦር አሳምነው ብርጌድ እና አጣና ዋዜ ክፍለ ጦር ተካ ብርጌድ በጋራ በመጣመር ጥቅምት 23 2018 ዓ.ም አመሻሹን 12 ሰዓት ጀምሮ ጠላት ወደ ምሸገበት መተማ ከተማ ተወሮሮ በመንጓዝ እስከ ለሊቱ 6 ሰዓት ድረስ ሲፋለሙ ታድረዋል። በዚህ ልዩ የማታ ኦፕሬሽን የአገዛዙ ማፊያ ቡድን ክፉኛ መውጫ መግቢያ ቶ የብልጽግናውን አመራርም በየስርቻው ተደብቆ ሲሸበርና ከባድ በትርም ሲያርፍበት አመሻሽቷል። በዚህም የጣምራ የሌሊት ልዩ ኦፕሬሽን 12ቱ ሰራዊት ወደ ላይኛው ሲሸኝ 21ዱ ደግሞ ቁስለኛ ሆኖበታል። በሌላ መረጃ የአማራ ፋኖ ቢር ኃይል ቴዎድሮስ አንደኛ ክፍለ ጦር ኮሎኔል ታደሰ ሙልነ ብርጌድ ጀግኖች ሻለቃ፣ ጀግኖች ጊዮን ሻለቃ አባላት ከቢኮሎ ከተማ ላይ ባካሄዱ ድንገተኛ ኦፕሬሽን በጥላት ካምፕ ላይ ከባድ ውድመት ማድረስ ተችሏል። አንድ አብራራው የጦር መሳሪያ መማረክ የተቻለ ሲሆን ስምንቱ የስርዓቱ ቁጥረኛ ሲደመሰሱ ከአስር በላይ ከባድና ቁስለኛ ማድረግ ተችሏል። በሌላኛው በኩል ደግሞ ከመሪያ ከተማ በቆጋ በኩል ወደ ሀሙሲ ሲግተለተለ የነበረውን ሰራዊት በብርጌዱ የተወርዋሪ አባላትና በአበሬ ማምሻለቃ አባላት በተደረገ ገደ ደፈጣ ገና ሳይተኮስበት እግሬ አውጪኝ ብሎ ወደ መጣበት መመለሱ ታውቋል። በተያዘ ሌላ መረጃም ቀኝ አዝማች ተበጅ ወርቁ ክፍለ ጦርና አንሻ ክፍለ ጦር የዋድላ ወረዳ ዋና ከተማ የሆነችን ኮንን ተቆጣጠሩ። ከጠዋቱ 3 ሰዓት የጀመረው ትንቅንቅ በፋኖ አሸናፊነት የዋድላ ወረዳ ዋና ከተማ የሆነችን ኮንን ፋኖ ተቆጣጥሯል። የፋሽቱ ሰራዊት ምንም ጥምር ኃይልን ተጠቅሞ በዙያ 3 በሞርታና በመድፍ ታግዞ ግዞ ከርፋዱ 3 ሰዓት እስከ 11 ሰዓት የዘለቀ ውጊያ ቢያደርግም የእሳት ቁራጮቹ ፋኖዎቹ ምንም አይነት የምድር ኃይል ሳያስቆማቸው ከጠላት ምሽግ ሰብረው በመግባት ለቁጥር የሚታክት የጠላት ሰራዊትን ሙትና ቁስለኛ በማድረግ ማድረግ የዋርላ ወረዳ ዋና ከተማ የሆነችን ኮን ከተማን ተቆጣጥረዋል። የማይነ ጥፍ የድል ለጆሮ እያሰሙ ብርቱ ክንዳቸውን በፋሽቱ ሰራዊት ላይ እያሳረፉ የሚገኙት ፋኖች ብልጽግናን ስርዓት ምሽክ ድቅቅ በማድረግ የማያዳግም የድምሰሳ እርምጃ ወስደዋል። አማራ ፋኑ ብርሄል ምስራቅ አማራ ቀጠና ምንልክዝ የደገ መብረቅ ኮር የአንሻ ክፍለ ጦርና የቀኝ አዝማች ተበጀ ወርቁ ክፍለ ጦር በጋራ በመሆን ይህ ቀራቸው የማይባል ድርን ተቀዳጅተዋል። አንሻ ክፍለ ጦርና ቀኝ አዝማች ተበጀ ወርቁ ክፍለ ጦር ሁለቱ የአንድ ሳንቲም ሁለት ገጽታ ሆነው በጠላት ላይ ነደድ ሳት ጭረው አመድ እስኪ ሲሆን ድረስ አቃጥለውታል። ከጋሸና አጥር ግቢ እስከ ኮን እየከነፉ የጠላትን ሰራዊት እያንኮታኮቱ የሚገኙት ግስላዎቹ በዛሬ ምለት ዋድላ ወረዳ ኮን ከተማ ድረስ ዘልቀው የሽመልስ አብዲሳን ስጋ ቅልቦች የአሞራ ሲያድርገውታል። በርካታ ሰራዊት የተደመሰስበትና ቁስለኛ የሆነበት የብልጽግና ሰራዊት ሙትና ቁስለኛውን ባይሱዙ መኪና ወደ ጋሸና ከተማ ሲያግዝ ውሏል። የደጋው መብረቅ ኮር ከመመስረቱ ጀምሮ ለአማራ ህዝብ የወሎና ትግል የማይነጥፍ ብስራትን በድል ቀለም ከታሪክ ኑባሬ እየከተበ ይገኛል። ለፋኖ አንድነት ፋና ወጊ ሆኖ ብቅ ያለው የደጋው መብረቅ ኮር ሮ የአማራ ህዝብ የታሪክ ጠላት የሆነውን የብልጽግናን አከርካሪ ሰባብሮ በድረቱ እያፏቀቀ የሚሽመደመድ የክረምት አግቢ የዕድሜ ባለጸጋ ከንቱ አድርገውታል። ከአማራ ፋኖ ቢር ኃይል ደቡብ አማራ ቀጠና አሳምኖ ህዝብ ቡልጋ ክፍለ ጦር እና ነግርጓድ ክፍለ ጦር የተሰጠ አስቸኳይ የተሽከርካሪ ክልከላ ማሳሰቢያ የብልጽግና ወንበር አስጠባቂ አራዊት ሰራዊት አማራን ህዝብ ትጥቁን ብቻ ሳይሆን ቀበቶንም አስፈታለሁ በሚል ድንፋታ ወደ ክልሉ ዘው ብሎ በመግባት በአየር ኃይል በሜካናይዝድ እና በእግረኛ ሰራዊቱ መፋለም ከጀመረ ሁለት ዓመታትን አልፎ ሶስተኛ ዓመታቱ ሊደፍን ነው። አራት ወራት ብቻ ይቀሩታል። ሆኖም የአማራን ህዝብ ከተባለው በተቃራኒው አቅሙና የትግል ስልቱን በመቀየር ሊያጠፋው የመጣውን አራዊት ሰራዊት ማለት ከነ ሙሉ አቅሙ በገባበት እየዋጠ እያስቀረው ይገኛል። ስለሆነም በዚህ ምት የተበሳጨው አረመኔ ብልጽግና ሰራዊት በተለምዶ ሰሜን ሸዋ አሳግርት ወረዳ ህዝቡ በረሃብ ሲጎዳ አንበረክ ካለው በሚል ከሚከተሉት አምስት በሮች አራቱን በሮች ህዝብ እንዳይንቀሳቀስ ላለፉት ሁለት ሳምንት በላይ ዝግ ያደረገ ሲሆን ከእነዚህ መንገዶች መካከል አንደኛ ከጊናገር ታሞ ሶጠን ጎራዴ፣ ሁለተኛ ከጊናግር አሳግርት ቀያፍር ጌልጌላ፣ ሶስተኛ ከጊናጊር ወና ሜጢ፣ አራተኛ ከአሳግርት ሰኞ ገቢያ ሀሙስ ገቢያ ጽጌረዳ ጫጫ ደብረ ብርሃን ዝግ የተደረጉ መንገዶች ሲሆኑ ከጊናግር ደብረ ብርሃን የአማራን ህዝብ ለመፍጨት እንዲያገለግል ያገዛዙን ሎጂስቲክና ተጨማሪ ሰዎች ለማመላለስ ክፍት ሆኖ ይገኛል። በመሆኑም ከ24 ሁለተኛ ወር 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ሁሉም መንገዶች እስከሚከፈቱ ድረስ ከጊናግር ደብረ ብርሃን ያለው ዋና መንገድ ከአምቡላንስ ውጭ ላሉ ማንኛውም ተሽከርካሪዎች ዝግ ይሆናል። ይህን ክልከላ ተላልፎ በሚገኝ አሽከርካሪ ወይም የአሽከርካሪ ባለንብረት ለሚወሰደው እርምጃ ክፍለ ጦሮቹ ኃላፊነቱን የማይወስዱ ሲሆን፣ ችግሩ ፈጥኖ የማይፈታ ከሆነ በቀጣይ ወሳኝ ነስተማ ተማሪ እርምጃ የምንወስድ ይሆናል ሲሉ የክፍለ ጦሩ ህዝቡ ግንኙነት ማሳሰቢያ ይሆናል አስተላልፏል። ወደ ሌላ መረጃም ስንሸጋገር በፌዴራል መንግስትና በህውኃት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው የገለጸው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅት ጉዳዩ በንግግርና በድር እንዲፈታ ጥሪ አቀረበ። ድርጅቱ መንግስት በትግራይ ክልል ያሉትን ጨምሮ በመላው አገሪቱ የሚገኙ ተፈናቃዮች የመመለስ ኃላፊነቱ እንዲወጣ ጉዳዩ በፍርድ ቤት እንዲታይ እንቅስቃሴ መጀመሩን አስታውቋል። አገር በቀል የሰብአዊ መብት ተሟጋቾች ተቋሙ ይህን ያስታወቀው ዛሬ በአዲስ አበባ በሚገኘው ጽህፈት ቤቱ በሰጠው ጋዜጣዊ መግለጫ ላይ ነው። ድርጅቱ የዛሬውን ጋዜጣዊ መግለጫ የሰጠው ተቀማጭነታቸውን በውጭ አገራ ያደረጉ የሲቪል ማህበረሰብ ድርጅቶች ጥምረት ከሆነው ትግራይ አካውንታብሊቲ ኮኦሊሽን ጋር በመተባበር መሆኑን ገልጿል። ጋዜጣዊ መግለጫው የተዘጋጀው በትግራይ ክልል ለሁለት ዓመት ያህል የቆየው ጦርነት የተጀመረበት አምስተኛ አመት እንዲሁም የፕሪቶሪያ ስምምነት የተፈረመበትን ሶስተኛ አመት ምክንያት በማድረግ መሆኑንም ድርጅቱ ጠቅሷል። የፕሪቶሪያ የሰላም ስምምነት በትግራይ ክልል የነበረው ጦርነት ያስከተለው በጣም ሰፊ የሰው እልቂት፣ የኢኮኖሚ ውድመት፣ እንዲሁም ሰፊ ማህበራዊ ቀሚስ በማስቆሙ በአሁንታ እንዲመለከቱት የቅድሚያ ለሰብአዊ መብቶች ኢትዮጵያ ድርጅት ዋና ዲሬክተር የሆኑት አቶ ተስፋ አለም ብርሃ በዚህ ጋዜጣዊ መግለጫ ላይ አመልክተዋል። በስተ መጨረሻም ዘግይቶ የደረሰ መረጃ ያለን ነው። ምራብ ጎጃም ዞን ቆሪት ወረዳ ዶክተሩ በአሰቃቂ ሁኔታ ተገደለ። የአማራ ፋኖ ብር ኃይል ምራብ አምራ ቀጠና ቴዎድሮስ እዝ የመቶ ሁለተኛ ኩር አካል በሆነው ገረመ ወንዳ ወክ በሚያስተዳድረው ገብረ ማርያም ከተማ ወይም ወይ ብኝ እንዲሁም ከገነት አቦ ከተማ ወደ ቦረወር እንቅስቃሴ ያደረገ ቢሆንም ለበልባሎቹ የገረመ ወንዳወክ ልጆችን ክንድ መቋቋም ያቃተው አረመናዊ የአገዛዙ ሰራዊት ንጹሐንን በአደባባይ ላይ ረሽኗል። የአገዛዙ ሰራዊት የመጣበት አላማ ሳይሳካለ ሲቀር ምንም አይነት ከትግሉ ጋር ነት የሌላቸውን ግለሰቦች ድብደባና ግድያ እንዲሁም ለንግድ አገልግሎት የሚውሉ አራት የግለሰብ ሞተሮችን በመቃጠል አረማናዊ ተግባሩን ፈጽሟል። በግፍ ከተረሸኑት መካከልም አንደኛ አስማረ ግዛቸው የተባለ የወይብኝ ጤና ጣቢያ የፋርማሲ ባለሙያ የነበረ ሲሆን ፋኖን ታክማለ በሚል ከጤና ጣቢያ አውጥተው አደባባይ ረሽነውታል። ተኛ ገቦይ የመኩ የተባለ የወይብኝ ቀበሌ ነዋሪ የነበረ የአእምሮ በሽተኛ መሆኑን እያወቁ ከገበያ ማ አውጥተው ረሽነውታል። በአጠቃላይ የነባልበሎችን የገረመው ወንዳወክ ልጆችን እጅ መቋቋሚያ አቃተው ያለው ያገዛዙ ሰራዊት ንጹሃንን ከመረሸን በተጨማሪ የዌቢን ጤና ጣቢያ የዌቢን የመጀመሪያ ና ሁለተኛ ደረጃ ትምህርት ቤት እንዲሁም ሱቆችን በመዝረፍ የአረመኔ ተግባር ጥግን አሳይተዋል። ይህ አረመኔ ሰራዊት የአማራ የሆኑ ና አማራን ከምድረ ገጽ ለማጥፋት እየሰራ መሆኑን ካረጋገጠን አመታትን ያሳለፍን በመሆኑ ተረርተን በዱር በገደሉ እየተዋደቅን አይቀጡ ቁጣትን እየቀጣነው እንገኛለን። በመሆኑም አማራ የሆነ ሁሉ በየትኛው መንገድ ህዝባችን ለማዳን በሚችለው ሁሉ ሊታገል ይገባል ሲል መረጃውን ያደርሰን አርበኛ በላይ ሞገስ የነበልባሉ ገረመው እንደው ብርጌድ ተወካይ የህዝብ የመዝግብ ግንኙነት ነው። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ስትከታተሏቸው የነበሩት መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘንላችሁ በደህና ዋሉ። በአማራ ክልል በአራቱም ግዛቶች እየተካሄደ ያለው በመንግስትና በታጠቁ አካላት የሚካሄዱ ጦርነት እንደቀጠለ ሲሆን የአማራ ፋኖ ቢሮ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ መይሰው ካሳ ሁለተኛ ኮር ሰባተኛ ቀኑን ያስቀጥረውን ልዩ ኦፕሬሽን በአገዛዙ ጥምር ኃይል ላይ ከፍተኛ ድል ማግኘት ተቻለ። በልዩ ወታደራዊ ኦፕሬሽን ከአጸደ ማርያም እና ሻወራ ከተማ መሽጉ የነበረውን 66ተኛ እና 62ኛ ክፍለ ጦር ያገዛዙ የአረመኔ ሰራዊት ተስቦ በአንድ የሞት ወረዳ ከገባ ሰባተኛ ቀኑን አስቆጥረዋል። ተጨማሪ መረጃውን ይዘነን ትሰሙታላቸው ይችላላችሁ። ይህ በእንዲህ እንዳለ ከትናንት ከሰዓት ጀምሮ እስከ ጠዋቱ 4 ሰዓት ድረስ ይህኑ መግቢያና መውጫ ያጣው የአገዛዙ ጥምር አረመኔ ሰራዊት ወደ መጣበት ለመሸሽና ለማምነት ሌሊቱን ጨምሮ ጥረት ቢያደርግም ባይበገረችው የአማራ የቁርጥ ልጆች አድዋ ክፍለ ጦር ከመይሰው ካሳ ሁለተኛ ኮር ተወርዋሪ ጋር በመጣመር እያዟዟሩ መውጫ ሰጥቶ ውለው አድረዋል። በሰፊው ጊዜያችን ቀሪውን ዝርዝር መረጃ እናሰሟቸዋለን። ወደ ሌላ መረጃም ስንሻገር በፌዴራል መንግስትና በህውኃት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው የገለጸው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅት ጉዳዩ በንግግርና በድርድር እንዲፈታ ጥሪ ያቀረበ ድርጅቱ መንግስት በትግራይ ክልል ያሉትን ጨምሮ በመላ ሀገሪቱ የሚገኙ ተፈናቃዮች የመመለስ ኃላፊነቱ እንዲወጣ፣ ጉዳዩ በፍርድ ቤት እንዲታይ እንቅስቃሴ መጀመሩን አስታውቋል። ዝርዝር መረጃውን በስፋት ታዳምጣላችሁ። ከአማራ ፋኖ ቢራ ኃይል ደቡብ አማራ ቀጠና ሳምኖስ ቡልጋ ክፍለ ጦርና ነጎድጓድ ክፍለ ጦር የደረሰን አስቸኳይ የክልከላ ማሳብሳቢያ አለ። በዝርዝር እናቀርበዋለን። ሰላም ጤና ይስጥልን፣ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ስለተከታተሉና ስለመረጡን ከልብ እያመሰገንን በመቀጠልም ባርስቱ ያደመጣችሁ መረጃዎችና ሌሎችንም የዕለቱን የተመረጡ እና አንገብጋቢ መረጃዎችን በዝርዝር እንመለከታለን። አብራችሁን ቆዩ። አብራችሁን ስትቆዩ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሆን በትናንት ጠይቃለን። ወደ ዝር መረጃው አለፍን። የአማራ ፋኖ ብሔር ኃይል ሰሜን አማራ ቀጠና በላይ ዘለቀ ዝመ ይዞ ካሳ ሁለተኛ ኮር ሰባተኛ ቀኑን ያስቆጠነው ልዩ ለዩ ኦፕሬሽን በአገዛዙ ጥምር ኃይል ላይ ከፍተኛ ድል ማግኘት ተቻለ። በልዩ ወታደር ኦፕሬሽን ከጸደ ማርያም እና ሻወራ ከተማ መሽጎ የነበረው 66ኛ እና 62ኛ ክፍለ ጦር ያገዛዙ አርመኔ ሰራዊት ተስቦ በአንድ የሞት ወረዳ ከገባ ሰባተኛ ቀኑን አስቆጥሯል። አልሞት ባይ ተጋዳይ ከገባበት መውጣት ሲያቅተው ባለበት ቦታ ሆኖ ፎቶ እየተነሳ ጭራሽ አጸደው ማረኩ በተንኋቸው እያለ በሚዲያው መቀባጠሩ ግልጽ ነው። ሆኖም ግን እንዲ ኢዲ ያለ የማፊያ ሚዲያ ስራ እየሰራ ባለበት ቅጽበት በተመሳሳይ ቀን ከአድዋ ክፍለ ጦርና ከኮርቶ ሮአሪ ተውጣጥቶ የፋኖ ነባል ሰራዊት ወደ አጸደ ማርያም የመሸገውን ጥምር የወንበዴ ስብስብ ሙትና ቁስለኛ አድርጎ ከከተማ ማስወጣት ሲቻል፣ በሁለተኛ ደረጃ በአድዋ ክፍለ ጦር በተመሳሳት ከበባ ውስጥ የገባውን አረመኔ ቡድን ሲያበራዩ ትለዋል ይበንድ እንዳለ ይበንድ እንዳለ ከትናንት ከጥቅምት 23 2018 ከሰዓት ጀምሮ እስከ ጥቅምት 24 2018 ከጠዋት አራት ሰዓት ድረስ ይህንኑ መግቢያና መውጫ ያጣው የአገዛዙ ጥምር አረመኔ ቡድን ወደ መጣበት ለመሸሽና ለማምነት ለማሳመነት ሌሊቱን ጨምሮ ጥረት ቢያደርግም ባይበገሮቹ የአማራ የቁርጥ ቀን ልጆች አድዋ ክፍለ ጦር ከመይሳው ካሳ ሁለተኛ ኮር ተወርዋሪ ጋር በመጣመር እያዟዟሩ መግቢያ መውጫ አሳጥተው ውለው ታድረዋል። ሌሊቱን በሙሉ ሲኳትና አድሮ መውጫ በር ሲያመቻች ቢያድርም አነጋጉም በተከፈተበት መብረቃዊ ጥቃት ሞትና ቁስለኛ እየሆነ እየተዝረከረከ የያዘው ተሽከርካሪ ኦራል አምቡላንስ ሁሉ ተመቶበት እየቀባጠረ እግሬው ጭኝ ፈርጥጦ አውጣኝ አውጣኝ እያለ ሻወራ ከተማ ከመሸገበት ምሽግ ሊገባ ችሏል። ያገዛዙ ይህን ጸረ አማራ ቡድን ሸሽቶ ወደመጣበት ሸወራ ከተማ ለመግባት ሲያደርግ በነበረው የውሃሊቱ ርጫ በተከፈተበት ተኩስ የተገኘ ድልም 18 ሰራዊቱ ሲሸኝ 24ቱ ደግሞ ቀስሎበታል። ሲጓዝበት የነበረው ሁለት ኦራልና አንድ አምቡላንስ ቦዲያቸው ሙሉ በሙሉ ሊጎዳ ችሏል። ሌላኛውና ሁለተኛው ወደ ውጊያ ሁለቱ የካራማራና ና የአጣና ዋሴ የክፍለ ጦር የህዝብ ግንኙነት አርበኛ አከለ አርበኛ ግዛት ከቦታው እንዳደረሱ በምዕራብ ጎንደር መተማ ወረዳ መተማ ከተማ የተደረገው ወደ ውጊያ አመርቄ ድልን አስገኝቷል። አናብስቶቹ መይሰው ካሳ ሁለተኛ ኮር ካራማራ ክፍለ ጦር አሳምነው ብርጌድ እና አጣና ዋዜ ክፍለ ጦር ተካ ብርጌድ በጋራ በመጣመር ጥቅምት 23 2018 ዓ.ም አመሻሹን 12 ሰዓት ጀምሮ ጠላት ወደ ምሸገበት መተማ ከተማ ተወሮሮ በመጓዝ እስከ ሌሊቱ 6 ሰዓት ድረስ ሲፋለሙ ታድረዋል። በዚህ ልዩ የማታ ኦፕሬሽን የአጋዛዙ ማፊያ ቡድን ክፉኛ መውጫ መግቢያ ቶይ የብልጽግናው ማመራርም በየስርቻው ተደብቆ ሲሸበርና ከባድ በትርም ሲያርፍበት አመሻሽተዋል። በዚህም የጣምራ የሌሊት ልዩ ኦፕሬሽን 12ቱ ሰራዊት ወደ ላይኛው ሲሸኝ 21ዱ ደግሞ ቁስለኛ ሆኖበታል። በሌላ መረጃ የአማራ ፋኖ ቢር ኃይል ቴዎድሮስ ህዝብ አንደኛ ክፍለ ጦር ኮሎኔል ታደሰ ሙልነ ብርጌድ ጀግኖች፣ ሻለቃ ጀግኖች ጊዮን ሻለቃ አባላት ከቢኮሎ ከተማ ላይ ባካሄዱ ድንገተኛ ኦፕሬሽን በጥላት ካምፕ ላይ ከባድ ውድመት ማድረስ ተችሏል። አንድ አብራራው የጦር መሳሪያ መማረክ የተቻለ ሲሆን ስምንቱ የስርዓቱ ቁጥረኛ ሲደመሰሱ ከአስር በላይ ከባድና ቁስለኛ ማድረግ ተችሏል። በሌላኛው በኩል ደግሞ ከመራዊ ከተማ በቆጋ በኩል ወደ ሀሙሲ ሲግተለተለ የነበረውን ሰራዊት በብርጌዱ የተወርዋሪ አባላትና በአበሬ ማም ሻለቃ አባላት በተደ ተደረገ ደፈጣ ገና ሳይተኮስበት እግሬ ውጪ ብሎ ወደ መጣበት መመለሱ ታውቋል። በተያያዘ ሌላ መረጃም ቀኝ አዝማች ተበጅ ወርቁ ክፍለ ጦርና አንሻ ክፍለ ጦር የዋድላ ወረዳ ዋና ከተማ የሆነችን ኮንን ተቆጣጠሩ። ከጠዋቱ 3 ሰዓት የጀመረው ትንቅንቅ በፋኖ አሸናፊነት የዋድላ ወረዳ ዋና ከተማ የሆነችን ኮንን ፋኖ ተቆጣጥሯል። የፋሽቱ ሰራዊት ምንም ጥምር ኃይልን ተጠቅሞ በዙያ 3 በሞርተና በመድፍታ ግዞ ከርፋዱ 3 ሰዓት እስከ 11 ሰዓት የዘለቀው ውጊያ ቢያደርግም የእሳት ቁራጮቹ ፋኖዎቹ ምንም አይነት የምድር ኃይል ሳያስቆማቸው ከጠላት ምሽግ ሰብረው በመግባት ለቁጥር የሚታክት የጠላት ሰራዊትን ሙትና ቁስለኛ በማድረግ ዋድላ ወረዳ ዋና ከተማ የሆነችን ኮን ከተማን ተቆጣጥረዋል። የማይነጥፍ የድል ዥረትን ለጆሮ እያሰሙ ብርቱ ክንዳቸውን በፋሽቱ ሰራዊት ላይ እያሳረፉ የሚገኙት ፋኖች የብልጽግናን ስርዓት ምሽክ ድቅቅ በማድረግ የማያዳግም የድምሰሳ እርምጃ ወስደዋል። አማራ ፋኖ ብርሄል ምስራቅ አማራ ቀጠና ምኒልክዝ የደገ መብረቅ ኮር የአንሻ ክፍለ ጦር እና የቀኝ አዝማች ተበጀ ወርቁ ክፍለ ጦር በጋራ በመሆን ይህ ቀራቸው የማይባል ድልን ተቀዳጅተዋል። አንሻ ክፍለ ጦርና ቀኝ አዝማች ተበጀ ወርቁ ክፍለ ጦር ሁለቱ የአንድ ሳንቲም ሁለት ገጽታ ሆነው በጠላት ላይ ነደድ ሳት ጭረው አመድ እስኪ ኮሚሽን ድረስ አቃጥለውታል። ከጋሸና አጥር ግቢ እስከ ኮን እየከነፉ የጠላትን ሰራዊት እያንኮታኮቱ የሚገኙት ግስላዎቹ በዛሬ ምለት ዋድላ ወረዳ ኮን ከተማ ድረስ ዘልቀው የሽመልስ አብዲሳን ስጋ ቅልቦች የአሞራ ሲሳይ አድርገውታል። በርካታ ሰራዊት የተደመሰስበትና ቁስለኛ የሆነበት የብልጽግና ሰራዊት ሙትና ቁስለኛውን ባይሱዙ መኪና ወደ ጋሸና ከተማ ሲያግዝ ውሏል። የደጋው መብረቅ ኮር ከመመስረቱ ጀምሮ ለአማራ ህዝብ የወሉና ትግል የማይነጥፍ ብስራትን በድል ቀለም ከታሪክ ኑባሬ እየከተበ ይገኛል። ለፋኑ አንድነት ፋና ወጊ ሆኖ ብቅ ያለው የደጋው መብረቅ ኮር

ከአማራ ፋኖ ግብረ ኃይል ደቡብ አማራ ቀጠና አሳምነው ህዝብ ቡልጋ ክፍለ ጦር እና ነግርጓድ ክፍለ ጦር የተሰጠ አስቸኳይ የተሽከርካሪ ክልከላ ማሳሰቢያ። የብልጽግና ወንበር አስጠባቂ አራዊት ሰራዊት አማራን ህዝብ ትጥቁን ብቻ ሳይሆን ቀበቶን ማስፈታለሁ በሚል ድንፋታ ወደ ክልሉ ዘው ብሎ በመግባት በአየር ኃይል በሜካናይዝድ እና በእግረኛ ሰራዊቱ መፋለም ከጀመረ ሁለት አመታትን አልፎ ሶስተኛ አመታቱ ሊደፍን ነው። አራት ወራት ብቻ ይቀሩታል። ሆኖም የአማራን ህዝብ ከተባለው በተቃራኒው አቅሙና የትግል ስልቱን በመቀየር ሊያጠፈው የመጣውን አራዊት ሰራዊት ማለት ከነ ሙሉ አቅሙ በገባበት እየዋጠ እያስቀረው ይገኛል። ስለሆነም በዚህ ምት የተበሳጨው አረመኔው ብልጽግና ሰራዊት በተለምዶ ሰሜን ሸዋ አሳግርት ወረዳ ህዝቡ በረሀብ ሲጎዳ አንበረክ ካለው በሚል ከሚከተሉት አምስት በሮች አራቱን በሮች ህዝብ እንዳይንቀሳቀስ ላለፉት ሁለት ሳምንት በላይ ዝግ ያደረገ ሲሆን ከነዚህ መንገዶች መካከል አንደኛ ከጊናገር ታሞ ሶጠን ጎራዴ፣ ሁለተኛ ከጊናግር አሳግርት ቀያፍር ጌልጌላ፣ ሶስተኛ ከጊናጊር ወና ሜጢ፣ አራተኛ ከአሳግርት ሰኞ ገቢያ ሀሙስ ገቢያ ጽጌረዳ ጫጫ ደብረ ብርሃን ዝግ የተደረጉ መንገዶች ሲሆኑ ከጊናግር ደብረ ብርሃን የአማራን ህዝብ ለመፍጨት እንዲያገለግል ያገዛዙን ሎጂስቲክና ተጨማሪ ሰዎች ለማመላለስ ክፍት ሆኖ ይገኛል። በመሆኑም ከ24 ሁለተኛ ወር 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ሁሉም መንገዶች እስከሚከፈቱ ድረስ ከጊና ግር ደብረ ብርሃን ያለው ዋና መንገድ ከአምቡላንስ ውጭ ላሉ ማንኛውም ተሽከርካሪዎች ዝግ ይሆናል። ይህን ክልከላ ተላልፎ በሚገኝ አሽከርካሪ ወይም የአሽከርካሪ ባለንብረት ለሚወሰደው እርምጃ ክፍለ ጦሮቹ ኃላፊነቱን የማይወስዱ ሲሆን፣ ችግሩ ፈጥኖ የማይፈታ ከሆነ በቀጣኝ ወሳኝ ነው ተግባር እርምጃ የምንወስደው ይሆናል ሲሉ የክፍለ ጦሩ ህዝብ ግንኙነት ማሳሰቢያ አስተላልፏል። ወደ ሌላ መረጃም ስንሸጋገር በፌዴራል መንግስትና በህወሓት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው የገለጸው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅት ጉዳዩ በንግግርና በድር እንዲፈታ ጥሪ ያቀረበ ድርጅቱ መንግስት በትግራይ ክልል ያሉትን ጨምሮ በመላው አገሪቱ የሚገኙ ተፈናቃዮች የመመለስ ኃላፊነቱ እንዲወጣ፣ ጉዳዩ በፍርድ ቤት እንዲታይ እንቅስቃሴ መጀመሩን አስታውቋል። አገር በቀል የሰብአዊ መብት ተሟጋቾች ተቋሙ ይህን ያስታወቀው ዛሬ በአዲስ አበባ በሚገኘው ጽህፈት ቤቱ በሰጠው ጋዜጣዊ መግለጫ ላይ ነው። ድርጅቱ የዛሬውን ጋዜጣዊ መግለጫ የሰጠው ተቀማጭነታቸውን በውጭ ሀገር ያደረጉ የሲቪል ማህበረሰብ ድርጅቶች ጥምረት ከሆነው ትግራይ አካውንታብሊቲ ኮኦሌሽን ጋር በመተባበር መሆኑን ገልጿል። ጋዜጣዊ መግለጫው የተዘጋጀው በትግራይ ክልል ለሁለት ዓመት ያህል የቆየው ጦርነት የተጀመረበት አምስተኛ ዓመት እንዲሁም የፕሪቶሪያ ስምምነት የተፈረመበትን ሶስተኛ ዓመት ምክንያት በማድረግ መሆኑንም ድርጅቱ ጠቅሷል። የፕሪቶሪያ የሰላም ስምነት በትግራይ ክልል የነበረው ጦርነት ያስከተለውም በጣም ሰፊ የሰው እልቂት፣ የኢኮኖሚ ውድመት እንዲሁም ሰፊ ማህበራዊ ቀሚስ በማስቆሙ በአዎንታ እንዲመለከቱት የቅድሚያ ለሰብአዊ መብቶች ኢትዮጵያ ድርጅት ዋና ዲሬክተር የሆኑት አቶ ተስፋለም ብርሃ በዚህ ጋዜጣዊ መግለጫ ላይ አመልክተዋል። በስተመጨረሻም ዘግይቶ የደረሰ መረጃ ያለን ነው። ምዕራብ ጎጃም ዞን ቋሪት ወረዳ ዶክተሩ በአሰቃቂ ሁኔታ ተገደለ። የአማራ ፋኖ ብር ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የመቶ ሁለተኛ ኮር አካል በሆነው ገረመ ወንዳወቅ በሚያስተዳድረው ገብረ ማርያም ከተማ ወይም ወይ ብኝ እንዲሁም ከገነት አቦ ከተማ ወደ ቦረቦር እንቅስቃሴ ያደረገ ቢሆንም ለበልባሎቹ የገረመ ወንዳወቅ ልጆችን ክንድ መቋቋሚ ያቃተው አረመናዊ የአገዛዙ ሰራዊት ንጹሐንን በአደባባይ ላይ ረሽኗል። የአገዛዙ ሰራዊት የመጣበት ዓላማ ሳይሳካለ ሲቀር ምንም አይነት ከትግሉ ጋር ጉልኝት የሌላቸውን ግለሰቦች ድብደባና ግድያ እንዲሁም ለንግድ አገልግሎት የሚውሉ አራት የግለሰብ ሞተሮችን በመቃጠል አረማናዊ ተግባሩን ፈጽሟል። በግፍ ከተረሸኑት መካከልም አንደኛ አስማረ ግዛቸው የተባለ የወይቤ ጤና ጤባ የፋርማሲ ባለሙያ የነበረ ሲሆን ፋኖን ታክማለ በሚል ከጤና ጣቢያ አውጥተው አደባባይ እርሽነውታል። ተኛ ገቦ የመኩ የተባለ የወይቤን ቀበሌ ነዋሪ የነበረ የአእምሮ በሽተኛ መሆኑን እያወቁ ከገበያ ማለ አውጥተው ረሽነውታል። በአጠቃላይ የነባለበሎችን የገረመው ወንዳወክ ልጆችን እጅ መቋቋሚያ አቃተው። ያለው ያገዛዙ ሰራዊት ንጹሃንን ከመረሸን በተጨማሪ የዌቢኝ ጤና ጣቢያ፣ የዌቢኝ የመጀመሪያ እና ሁለተኛ ደረጃ ትምህርት ቤት እንዲሁም ሱቆችን በመዝረፍ የአረማናይን ተግባር ጥግን አሳይተዋል። ይህ አረማናይ ሰራዊት የአማራ የሆኑና አማራን ከምድረ ገጽ ለማጥፋት እየሰራ መሆኑን ካረጋገጥን አመታትን ያሳለፍን በመሆኑ ተረርተን በዱር በገደሉ እየተዋደቅን አይቀጡቅጣትን እየቀጣ ነው እንገኛለን። በመሆኑም አማራ የሆነ ሁሉ በየትኛውም መንገድ ህዝባችን ለማዳን በሚችለው ሁሉ ሊታገል ይገባል ሲል መረጃውን ያደርሰን አርበኛ በላይ ሞገስ የነበልባሉ ገርመው እንዳዊ ብርጌድ ተወካይ የህዝብ ግንኙነት ነው። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ትከታተሏቸው የነበሩት መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘንላችሁ። በደ ነው አሉ።